ከመምጣቴ በፊት በጣም በብዙ ችግር ውስጥ ነበርኩኝ። በጣም በብዙ ሁለት ልጆች አሉኝ። በቃ ጠላት ለልጆቼ የምሰጠው እስከማጣ፣ በቃ ልጆቼ በራብ ሊሞቱ ቁጭ ብዬ በቃ አለቅሳለሁ፣ በር ዘግቼ እጸልያለሁ። በቃ ጌታ ሆይ እነዚህን የሰጠኝ ብላቴና ምን ላደርጋቸው ነው? በጣም እጨነቃለሁ። በቃ በቤተሰብ የመጣ በቃ የድህነት መንፈስ ድህነት እራሱ አይገልጸውም። በቃ ለልጆቼ የምሰጣቸው እናቱ ናችሁ አባቱ ናችሁ ታውቁታላችሁ። ልጅ እራበኝ ሲል እናት የምሰጠው እስከምታጣ ድረስ በቃ እንደውም፣ አንድ ጓደኛዬ እዚህ መታለች እና እባክሽን አንቺ ሂጂና ዱቤ አምጭልኝ። እኔ እንግዲህ እኔ ከማምጣቴ ብዛት ከጓደኛ ነች ሂዳም አምጥታልኝ ለልጆቼ እንትን ያልኩትና ቁጭ ብዬ ፕሮግራሙ ና ያለው ቻናሉ ና ያለው በጣም ነው ሞወድ ነብሄ እና ቁጭ ብዬ በቃ እውነት ነው እንዴ? ይሄ ነገር ችግር ይቀበራል እንዴ? ችግር ይጠፋል እንዴ? ችግር የሚቀበርበትም ቸርች አለ እንዴ ብዬ ሁሌ አስ በቃ ቻናሉን ሳየው ይሄ ነገር እውነት ነው እንዴ ይላለሁ። በቃ በተከታታይ አያለው አያለው። አንድ ቀን ከባለቤቴ ጋር አንድ ሴትዮ ጸጉር ቤት በየቤቱ እያንኳኳ ፀጉሩ ሰራለሁ በጣም ተቸግሬ እያለች ትመሰክራለች። እንዴ ይሄ ነገርማ በቃ ችግር የሚቀበርበት ቤት ነው። በቃ እኔ እዚህ ቸርች መሄድ አለብኝ አልኩና ያችን ማታ ሐሙስ ቀን ነው። በቃ ለምን ነገ አትሄጂም አለኝ ባለቤት። በቃ እሺ እሄዳለሁ ብዬ እኔ እንዴት ሁኜ እንደመጣሁ ሁሉ ቸርች መሄድ ሁሉ አልመሰለኝም። ጥቁር ሻርፕ ነው ለብሼ። የሶስት አመት ልጅ አለኝ ይዤ መጣሁ። ጥቁር ሻርፕ ልቀብረው ነው ቀብር ነው እኔ ልቀብረው ነው የመጣሁ ቀብር ነው። አሁን ሳስበው ለካ ለካ ያኔ ጥቁር ሻርፕ ለብሼ ቸርች ልቀብረው ነው ለካ ያ ሁሉ ያስባለሁ እዛ ጋር ቁጭ ብዬ የእግዚአብሔር ሰው በጣም በችግር ላይ ታውጃለ፣ ታውጃለ በቃ ደስ ብሎኝ አሜን፣ አሜን፣ አሜን። ይሄ እንዶ ነብይ እጁን ከጨበጥኩት ዛሬ ችግር ይበቃል። ይሄ እዚህ ጋር ጌታ የምትቀበሉ ብሎ እዚህ ጫፍ ላይ ቆመ ነበር። ቆመ ነበርና ልጄ ልጄ የእግዚአብሔር ሰው ቃል አውጣልኝ ችግር ሊበላኝ ነው። በቃ ቃል አውጣልኝ ስለ አይዞሽ በኢየሱስ ስም ቤት ሰላም ሆኖልሻል። አሁን ስገቢ ምልክት ታያለሽ አልከኝ። ከዛ አሜን አልኩና ደስ ብሎኝ በቃ ይቺን ቃል እንደዚህ በቃ ሰው የሚነጥቀኝ ነው የመሰለኝ በቃ ይዤ የቶሎ ሄድኩኝና ባለ ቤቴን ትራንስፖርት ላይ አገኘሁትና ከዛ አገኘሽው ሲለኝ አዎ አገኘሁት። ከዚህ በኋላ ችግር በቃ ከዚህ በኋላ እኛ አንቸገርም በቃ የዛሬ ቀን በቃ የኛ ችግር ተቀብሯል በቃ አልኩትና እየሄድኩ እያለ መንገድ ላይ በጣም አመመኝ። ከዚህ ሲሄድ በጣም በጣም መቆም አቃተኝ፣ መሄድ አቃተኝ። ባለቤቴ ልጄን ይዞልኝ እየሄድን እያለ በጣም አመመኝ። እኔ ደግሞ ያችን ምልክት ያልካት ነገር ስላለች በዛ ህመሙን ሳይሆን አየው ቤት ውስጥ ምን አያለሁ ምን ምልክት አያለው የሚለውን ነገር ነው። ሄድኩት ከዛ ከቤት እ በቃ መሄድ አቃተኝ። ቁጭ እያልን አይዞሽ ብሎኛል። መሽቷል። ቁጭ እያልኩ ብድግ እያልኩ ብድግ እያልኩ ቤት እንደምንም ደረስኩ። ልክ ቤቴ ውስጥ ቁጭ ስን አንድ ማስታጠቢያ ሙሉ እየተምዘገዘገ ይወጣል። ይዝለገለጋል ይዝለገለጋል። ከዛ ባለቤቴ ቁጭ ብድግ አለጨነቀው አይዞህ አልኩት። ምነው አለኝ። ይሄ እኮ ችግር ከቤታችን ሲነቀል ነው እንዳፈራህ አልኩት። ከዛ በቃ ያ የደነገጠ እሱ ግራ የገባው አሜን ውጣ፣ ችግር ውጣ፣ ከዚህ ቤት እያለ ችግር ውጣ ወጣ ያለ ባለቤት ደስ ብሎት መጸለይ ጀመረ። በቃ ደስ አለው። እውነት ነው፣ አንቺ አምነሽ ይደሻል። በቃ ችግራችን ከበዚ ወጣ። ያለ መጸለይ ጀመረ። ከዛን ቀን ጀምሮ በቃ ስራ የለኝም፣ በቃ ግራ ግብት ብዬ የነበረው ጠዋት ላይ እንኳን ሰው እንኳን በመቶ ብር በመቶዎቹ ብር ሊያበድረኝ አንድ ብር ቸገረኝ ካልሁ አንድ ብር የሚሰጥ ሰው የለም። ከዛ ለምንድን ነው ስራ ማሰሪያ ሲለኝ ብር የለኝም አልኩት። አንድ ጎረቤቴ እንቺ ሰርተሽ ትመልሽልኛለሽ ብሎ ብር ሰጠኝ። ደስ አለኝ፣ በጣም ደስ አለኝ። የነቢይ ሄኖክ አምላክ ነው። እሰራለሁ፣ ጉልት ወጥቼ ልጆች አይራቡም፣ እሰራለሁ ብዬ ወጣ። ባለቤቴ አሁን አንቺ መንገድ ላይ ጉልት ላይ ስትወጭ ስሰሪ ሰው ሙዝ እሰራለሁ አልኩት። አሁን ውስጥ ሰራ ያልሴ በሀይ በሀይ ብር መደብ እሰራለሁ እኔ ልጆች አይራው ከዚህ በኋላ ይሄን ብር እጥፍ አድርጌ እዚህ ቤት ይዤው እመጣለሁ፣ አልኩና ያችን ብር ይዣት ቻናሉ ላይ ቴሌቪዥን ቻናሉ ላይ አምስት መቶ ብር ደረደርኳቸውና፣ ነቢይ ሄኖክ የነቢይ ሄኖክ አምላክ ውነት ይሄ ብር ከስሬ ሳይሆን ይህን ብር እጥፍ አድርጌ የእርሾችን አጥግቤ ለተራቡ ሰጥቼ ይህንን ብር ይዤ ይመጣለሁ፣ አልኩና በዛ ብር ላይ ማታውኑ ደርድሬ ስጸልይበት አላነሳሁትም። ጠዋት ስም አልኩት፣ ስራ ልሄድ ነው አልኩት። ጨከምሽ ወሰንሽ? ወስኛለሁ። በቃ ከዚህ በኋላ ወስኛለሁ እሰራለሁ። ወጥቼ በዛችን ቀን ያችን አምስት መቶ ይዤ ስሄድ እጥፍ አርጌ ይዤ የመጣሁ እጥፍ አርጌ ደስ አለኝ። በቃ ደስ አለኝ። ከዛ በኋላ ሰውት ስገባም ያንተን ቻናል ከፍታለሁ። ነቢይ ሄኖክ አምላክ፣ እኔ ለማንም ሰው ቸገረኝ ብዬ ማውራት አልችልም። በቃ ለምን ሰው አይረዳኝ ቤተሰብ ምንም፣ በቀን ከሰው ቸገረኝ ማለት በቃ ሞት ነው የሚመስለኝ። የነቢይ ሄኖክ አምላክ አንተ ታውቃለህ፣ አንተ ትረዳለህ። ይሄው ያለችኝ ብር ይች ብር እጥፍ ሆና ትመጣልኝ ያለች ብዬ ቃል እያወጣሁ አወጣለሁ። አንድ ቀን ሳል ከስር እጥፍ በጥፍ እጥፍ በጥፍ እያደረኩ መምጣት ጀመርኩኝ። ከዛ ደግሞ በቃ እዚህ ቤት መምጣት ስጀምር በቃ እንዴ በቃ መንፈሴ ሁሉ ታደሰ። እንዴ በቀድነት ጠላሁት። እንዴ በቃ አላማ አስተያየት ትልቅ ነገር ሆነ። ትልቅ ነገር ማየው ሁሉ በቃ የሆነ ትልቅ ነገር በቃ ለእኔ ሁሉ ነገር ቀላል ሆነ። ከዚህ ኮ ከባር ነው ሁሉ ነገር ቀላልኝ። በቃ መምጣት ጀመርኩኝ። የነብዩ ሄኖክ ባለቤቴ ባስ ጠዋት 11 ሰዓት የተነሳ ቆሞ በባስ እዚህ ሜክሲኮ ሲሄድም ሁለት ሰዓት እንደዚህ ቆሞ በቃ መቀመጫ ወንበር የለውም። ሲሰራ ሜክሲኮ ነው የሚሰራው። ከዛ በቃ ጌታ ሆይ አልኩት፣ በቃ በለው የእሱንም ድካም በቃ በለው፣ እኔን በቃሽ በላይ ከዚህ ከመንገድ ላይ ከዚህ ከጎዳና ላይ በቃሽ በላይ በቃ የሚበቃ እያልኩ እየመጣሁ በቃ ጸልያለሁ። ጸልያ እየሄዳለሁ ቁጭ ስል ወንበሬ ላይ የሚሰማኝ መልአክ አለ፣ እዚህ ቤት የሚሰማኝ መልአክ አለ። ከዛ በኋላ በቃ አልኩት፣ ከዚህ በኋላ ይሄ ስራ ይቀየርልሃል በቃ እግዚአብሔር ሆይ ለምን ሰራው ብዬ ሳይሆን በቃ ችግር ከእኛ ቤት ይነሳል አልኩኝ አሁን ባለቤቴ እዚህ መጥቼ በሄድኩት በሳምንቱ እድገት አሉትና እኔ ዱከም ነው የምኖረው ወደ ደብረ ዘይት ተቀየረልኝ ደብረ ዘይት ሲቀየር በሳምንት ውስጥ ደግሞ ሌላ በረከት መጣ ይህ ባለቤቴ ቤት ውስጥ ያ ሁሉ ቁሞ የሚሄደው ባስ ሲመጣ ያ ደክሞት የሚመጣ አሁን ግን መኪና ታዞለት ሰርቪስ ታዞለት በሩ ተደውሎለት የት ነህ ተብሎ በሩ ድረስ በሚፈልገው ሰዓት ሲወጣ ሲገባ፣ በመኪናው እግዚአብሔር ይመስገን። ሁሉ በአንተ ጸጋ፣ ክብር ለጌታ። ከዛ በኋላ እንደዛ እየሆነልኝ በራይ መምጣት ጀመርክ፣ በራይ መምጣት ጀመርክ አንተ የእግዚአብሔር ሰው ተጸልይልኛለህ ከዛ ከማላ ስነስተ ፊት ለፊት ከዚህ በኋላ አንቺ ከኋላ አትቀመጭም። ነይ ፊት ለፊት ነው ወንበርሽ። ፊት ለፊት ታስቀምጠኛለህ። እዚህ ጋር ደግሞ ስትባርከኝ እጄን ይዘ ስትባርከኝ በቃ እግዚአብሔር እኔን እየጎበኘ ነው። አንተን ባየ ቁጥር በቃ እግዚአብሔር ዛሬ እኔን ጎብኝቶኛል፣ እግዚአብሔር አይቶኛል እያል። አንድ ቀን በህልሜ በሶስተኛው ህልሜ ላይ ማለት ነው እዚህ መድረክ ላይ ቁሜ ነጭ የለበሰች ልጅ እንቺ ትለኛለህ ህፃን ልጅ። ከዛ እቀበልህና ልክ ከተቀበልኩ በኋላ አዲስ ምጣድ ውሃ የመሰለሽ ምጣድ እንቺ ትለኛለህ። ከዛ ይሄ ምጣድ ቤትሽ ውስጥ ቤትሽ ውስጥ የለም ብዬ አይደለም፣ ይሄ ምጣድ የሰጠውሽ በዚህ ምጣድ ጋግረሹ የማታቂውን ተለማምደሹ የማታቂውን እንጀራ ትጋግሪበታለሽ። ውሰጂው ያንቺ ነው ትለኛለህ። አሜን ብዬ ያንን ልጅ ይዤ ሄድኩና ከዛ ብንንስል በህልሜ ነው። ከዛ ነቢ ሄኖክ አምላክ ሁለት ልጆች አሉኝ፣ እግዚአብሔር የበረከት መጀመሪያ ከሆነ የበረከት ከክራይ ቤት የምታወጣ በክራይ ቤት ልጆችን የማንከራትት በዚች ልጅ በቃ ይለኛል፣ ይቆማል፣ የኔ ችግር በቃ ጸለይኩኝ። በቃ ባለቤቴ ነቢ ሄኖክ ክሊስ ይሰጠኛ አልኩት። ከዛ አሜን አለኝና የአንቺ ህልም እኮ ነቢ ሄኖክ ይሆናል የእውነት ነው አለኝ ሲለኝ እንዳትፈራ የአሁኑ ህይወታችን ይቀየራል፣ በብዙ በረከቶች እንባረካለን፣ ከኛ ተርፎ ለሌሎች እንሆናለን። አይዞክ እንዳትፈራ ልጅ መጣ ብለህ ምንም ነገር እንትን እንዳትላልኩት እንባረካለን የበረከታችን ምንጭ ልጅ ነው አልኩት። በሳምንቱ ልጅ መጣ።